ከአፍላ ፍቅር ድራማ ላይ የወጡ ተዋናዎች እነማን ናቸው? እንዲሁስ በምን ምክንያት ነው የወጡት? ሰላም ውድ ቻናል ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁኝ። በዛሬው ቪዲዮችን እንግዲህ አፍላ ፍቅር ድራማ ላይ ከምንወዳቸው ና ከምናውቃቸው ተዋናዎች መካከል ከአፍላ ፍቅር የወጡ ተዋናዎች አሉ። እነሱ ምን ሆኖ ነው የወጡት፣ በምን ምክንያት ነው የወጡት የሚለውን የምነግራችሁ ነው የሚሆነው። እንዲሁም በምን እንደወጡ ና በምን ምክንያት አፍላ ፍቅርን እንደለቀቁ እነግራችኋለሁ ማለት ነው። ቪዲዮችን ላይክ ማድረግ እንዳትረሱ ተመልሱ እንዲሁም ሼር። ለቻናሉ ግን አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። አሁን ወደ ቪዲዮ እንሄዳለን። እንግዲህ ሁላችሁም እንደምታውቁት አፍላ ፍቅር ድራማን እዚህ ካደረሱ ተዋናዎች መካከል አብዛኛዎቹ እየወጡ ይገኛሉ ማለት ነው። እንግዲህ አሁን የወጡትን እነግራችሁና ስማቸውን ቀጥዬ ደግሞ በምን ምክንያት እንደወጡ እያንዳንዳቸው ምክንያት የምነግራችሁ ነው የሚሆነው። እንግዲህ አሁን ላይ ከአፍላ ፍቅር የለቀቁ ተዋናዎች ብንመለከት ቦቼራ እንዲሁም ዴቭ እንዲሁም ጊሊያድ እና ለማ እንዲሁም አሚን የሃና እህት ናቸው ማለት ነው። አሁን ደግሞ እንግዲህ ሁሉም ለምን እንደወጡና የራሳቸውን የሚሆን ምክንያት ያስቀመጡት ምክንያት አለ የእነሱን ምክንያት ከመጀመሪያው ጀምረ እስከ መጨረሻው ነግራችኋለሁ ማለት ነው እስከ መጨረሻው ቪዲዮችንን ተከታተሉ አምስተኛ በአምስተኛ ላይ የምናገኛት አሚን አሚን አፍላ ፍቅር በካራክተር ስራዋ የሀና እህት በመሆን ሀናን የምትንከባከባት ነች እንዲሁም ከአፍላ ፍቅር ድራማ የወጣችው ወደ ውጭ ሀገር ለትምህርት በመጣላት እድል ምክንያት ከአፍላ ፍቅር ድራማ ወጥታለች ማለት ነው። እሷም እንግዲህ ከአፍላ ፍቅር ድራማ ልትወጣበት የፈለገችው ዋነኛ ምክንያት እንግዲህ በዱባይ ሀገር ነው፣ አሁን የምትኖረው በዱባይ ሀገር አንድ ድርጅት የሪሴፕሽን ስራ ነው የምትሰራው ማለት ነው። እሷም እንግዲህ የተሻለ ሕይወት ስላገኘች እና ከአፍላ ፍቅር መልቀቅ ስለፈለገች ከአፍላ ፍቅር ለቃለች ማለት ነው። በአራተኛ ደረጃ ላይ የምናገኘው እንግዲህ አፍላ ፍቅር ለመድረሱ ትልቅ አስተዋጽኦ ከፍሏል ብዬ የማስበው ጊልያድ ነው ማለት ነው እንግዲህ ጊልያድ በካራክተሩ ላይ እንደተመለከታችሁት የሃና አፍቃሪ ነበረ። እንዲሁም ወደ መጨረሻ አካባቢ ጊልያድ ከአፍላ ፍቅር ሊወጣ ሲል ጊልያድ ከእናቱ ጋር ወደ ሌላ ቦታ ለመሄድ ከወሰነ በኋላ ከአፍላ ፍቅር ድራማ ወጥቷል ማለት ነው። ጊልያድ እንግዲህ ከአፍላ ፍቅር የወጣው ከአፍላ ፍቅር መውጣት ፈልጎ ሳይሆን በስክሪፕቱ መሰረት፣ እንዲሁም በድራማው መሰረት ድራማው እንዲወጣ ስላስገደደው ብቻ ከአፍላ ፍቅር ድራማ ላይ ወጥቶ አሁን ላይ ደግሞ ሌላ ድራማዎችንና ሌላ የዩቲዩብ ስራዎችን እየሰራ ይገኛል ማለት ነው። በሶስተኛ ደረጃ ላይ የምናገኘው ገኘው ዴቭ ዴቭ እንግዲህ በካራክተሩ ሁላችሁም እንደምታውቁት አፍቃሪና የ ጥሩ ስነ መግባር ገጸ ባህሪ ተላብሶ ነው የሚሰራው ማለት ነው። ዴቭ እንግዲህ አሁን ላይ ከአፍላ ፍቅር ወጥቷል አልወጣም ወደሚለው ስንመለከት እንግዲህ ዴቭ እስካሁን ከተለቀቁ ስድስት የአፍላ ፍቅር ክፍሎች ላይ ዴቭ አልመጣም። እንዲሁም ሁላችሁም እንደምታውቁት ከአንድ ወር በፊት አካባቢ ይመስለኛል በሶሻል ሚዲያ በተፈጠረ ነገር ምክንያት እንግዲህ ክስ፣ ምንም እስር ቤትም ገብቶ ነበረ። ከዛ በኋላ እንግዲህ ብዙም አፍላ ፍቅር ላይ የመቀጠል ፍላጎት እንደሌለውና ከአፍላ ፍቅር የመውጣት ፍላጎት እንዳለው ነው ማለት ነው ማለት ነው። አሁን ላይ የታወቀው እንግዲህ፣ ወደፊት ደቭ አፍላ ፍቅር ይመጣል አይመጣም የሚለውን መቶ ፐርሰንት እርግጠኛ አደለሁም። እንዲሁም ሊመጣም ይችላል፣ ላይመጣም ይችላል። አሁን ላይ ግን ከአፍላ ፍቅር እንደለቀቀ ነው የሚታወቀው ማለት ነው። እንዲሁም የእናንተንም አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። ደቭ ይመጣል ላይመጣም፣ እንዲሁም ደቭ ቢመጣ ደስ ይለናል ወይስ ይቅር የምትሉ ኮሜንታችሁን አስቀምጡልኝ ማለት ነው። በሁለተኛ ደረጃ ላይ የምናውቀው እንግዲህ ሁላችንም የምንወደው ሁላችንም ከአፍላ ፍቅር ድራማ ሲወጣ ያለቀስ ነው ሁሉ ቦቸራ ነው እንግዲህ ሁላችሁም እንደምታውቁት ቦቼ አፍላ ፍቅርን ድራማ ብቻ ሳይሆን ጓደኞቹንም እንዲሁም ኢትዮጵያን ጭምር ተሰናብቶ ወደ ዱባይ ሀገር ከመጣ ሰንበት እያለ ነው ማለት ነው። እንግዲህ ቦቼ ከአፍላ ፍቅር የወጣበት አንደኛና ዋነኛው ምክንያት እዚህ ጉዳይ እንግዲህ ቦቼም ተጠይቆ ነበረ። ቦቼም የሰጠው ምላሽ እንግዲህ ያገኘሁትን እድልና አጋጣሚ ተጠቅሜ ራሴን መቀየርና ሰርቼ መለወጥ ስላለብኝ ወደ ዱባይ ሀገር ሂጃለሁ ነው ያለው ማለት ነው። እንግዲህ ቦቼ እንዴት ነው ከአፍላ ፍቅር ድራማ ላይ የሚወጣው የሚለውን ጠንካራ ለማብራሪ ያለስጣችሁ እንግዲህ በአፍላ ፍቅር ድራማ ላይ መጨረሻ ላይ እንደተከታተላችሁት እንግዲህ ቦቼ እህቱን አግኝቷት ወደ ገጠር ሂዶ ነበረ። እንዲሁም ለነ ሚኪ ስልክ ተደውሎ ገጠር እንደገባና ደህና እንደሆነ ተነግሯቸዋል ማለት ነው። ከአሁን በኋላ ቦቼ ገጠር ሂዷል በአፍላ ፍቅር ድራማ ላይ አይመጣም ማለት ነው። እንግዲህ ከአፍላ ፍቅር ድራማ በዚህ መልኩ ወጥቷል ማለት ነው። እንግዲህ አብዛኞቻችሁ ቦቼ ከአፍላ ፍቅር መልቀቅ የለበትም ቦቼ ሳቃችን ምንጭ ነው እያላችሁ ኮሜንት ላይ ስጽፉ አይቻለሁ ማለት ነው። እንግዲህ ቦቼ የሁላችንም ቀልብ የገዛ ልጅ ነው ማለት ነው እንግዲህ፣ ቦቼ ከአፍላ ፍቅር ድራማ ባይወጣ እንደኔ እንደ ግል አስተያየት በጣም ደስ ይለኝ ነበር ማለት ነው። ግን ደግሞ እሱ ደህና እድል እስታገኘ ድረስና ጥሩ አድቫንቴጅ እስታገኘ መጠቀሙ ግዴታ ነው ብዬ አስባለሁ ማለት ነው እንግዲህ፣ ወደ አንደኛው ስንመለስ፣ በአንደኛ ላይ የምናገኘው በአምስተኛ ደረጃ ላይ የምናገኘው እንግዲህ ለማ ሁላችሁም ታውቁታላችሁ። አፍላ ፍቅር ከተጀመረ ጀምሮ ግማሽ የሚባል ደረጃ ድረስ በትወና ብቃቱ ሲያስደምመን የልጅ ነው እንግዲህ ለማ በካራክተር ስራውን እንደምናውቀው የዘዊ አፍቃሪ፣ እንዲሁም ነቅነቅ ነቅ በሚለውና በማማረር የተሞላ ልጅ ነበር። በጣም ደስ የሚል ካራክተር ነው። እኔ እወደው ነበር ማለት ነው። እንግዲህ ከአፍላ ፍቅር ድራማ ለቆ እንግዲህ እስካሁን የዘረዘርኳቸው ተዋናዎች አፍላ ፍቅር ድራማ ላይ ገብተው ተወዳጅነትን አግኝተው ከአፍላ ፍቅር ድራማ ላይ የለቀቁ ተዋናዎች ናቸው ማለት ነው። እንግዲህ እኔ ያልዘረዘርኳቸው የረሳቸው ካሉ እናንተ ኮሜንት ላይ አስቀምጡልኝ ማለት ነው። እንዲሁም ቪዲዮውን እስካሁን አያችሁና ስተከታተላችሁት በጣም አመሰግናለሁ ቪዲዮዎችን ላይክ ማድረግ እንዳትረሱ በቀጣይ በሌላ ቪዲዮ እስከምንገናኝ ቼር ሰንብቱልኝ እወዳችኋለሁ